አንዷን ሴት ልጅ አንዱ ይጠቀማትና ከደፈራት በኋላ ክብረ ንጽህናዋን ከወሰደ በኋላ ቀጥሎ እያንዳንዱ ባለሀብት እያንዳንዱ ተጽዕኖ ፈጣሪ እዛ ይጠቀማታል ማለት ነው። ሀገርን የሚሳደብ ከሀገር የተወለዳለና የእግዚአብሔርን ክብር ማየት የማይፈልገው የእርኩሱ ዓለም ወደ ኋላ ተመልሰው እንግዲህ ጀርባቸው ተጠንቶ የሚመጣውን ክስ የምንመለከት ይሆናል። ፋይሉ ለሕዝብ እንዲቀርብ እንፈርም አንፈርም። ሀገር መልካም ሆነችም ክፉ ሀገር ናትና፣ እዚህም ዘመዱን ዘመዱ ላይ አክስቱ ራሱ እሱ ላይ እሱ በአክስቱ ላይ እዚህም ኢትዮጵያዊ ምቀኛ ሲሆን ታያለ። ዛሬ ላይ ሆነን የነገ ማረፊያችንን ማበላሸት ባይቻል፣ አብዛኛው ትዳር የሚፈርሰው በቅንአት በምቀኝነት ላይ የተመሰረተ ህይወታችንን፣ መንገዳችን እያጸዳን እንሄድ። የጥሩ ማሳያ ነው። እንደገና ደግሞ ከገንዘብ ጋር የተነካካ ነገር እኔ እግዚአብሔር ይሰውረኝ። አልፈልግም እንዲ አይነት ነገር፣ በጣም በጣም ነው ምፈራው። ሣድስ በተለይ የአሜሪካ ፖለቲካ ላይ እየተሰማ ያለ ከፍተኛ የሆነ የተዘበራረቀ ነገር፣ ምን ማለት ነው? በአሜሪካ ፖለቲካ ላይ እንደዚህ አይነት ዝብርቅርቅ ነገሮች ሲገጥሙ ብዙ ጊዜ ይስተዋላል አለ። ነገር ግን የአሁኑ ደግሞ በጣም የሚለይ ነገር ያለበት የኤፒስቴን ፋይልስ የሚባሉ በተለይ ከኤፒስቴን ጋር የተያያዘ የሚወጣ አንድ ዶክመንት አለ። እነዚህ የውዝግብ ርዕሶች ከ2008 ከ2019ም ጀምሮ ማለት ነው ከፍተኛ የአሜሪካንን ፖለቲካ ተጽዕኖ የያዘ ነው። በጣም የሚገርም ነው ጉዳዩ። ግን ሰብአዊ ነው ጉዳዩ ሰብአዊ ነው። ሰዎች እንደ ቀላል የማያዩት በአሜሪካ ውስጥ ማለት ነው። እንደገናም ደግሞ ከፍተኛ የሆነም የፖለቲካ ውዝግብ እንዲሆን በዲሞክራቶቹና በሪፐብሊካኖቹ መካከል እየታየ ያለውን እንደገናም ደግሞ በሪፐብሊካኖቹ ፓርቲ ውስጥ ከፍተኛ ተጽዕኖ እንዲፈጥር የሆነ ነገር ሆኖ ተቀምጧል ማለት ነው። ይሄ የኤፒስቴን የሚባል ሰው እንግዲህ ለረጅም ጊዜ ታሪኩ የሚታወቅ ነው። ኤፒስቴን ጄፍሪ ኤፒስቴን ተብሎ የሚታወቅ ሰው ይህም ተመልክቶ የዚህ ሰው ፈጽሞታል ወይም ደግሞ የዚህ ሰው ኔትወርክና ቡድን አድርጎታል የተባለው ነገር ግን በአሜሪካ ብቻ የምናየው ነገር አይደለም ማለት ነው። እዚህ ኢትዮጵያ ውስጥም ጉዳዩ ሰብዓዊ ነገር ስላለበት ትኩረት አድርገን የምናየው ይሆናል ማለት ነው። እና ፕሬዚዳንት ትራምፕም ስሙ እዛ ውስጥ ተነስቷል። ስለዚህ ለረጅም ጊዜ ፋይሉ ለሕዝብ እንዲቀርብ እንፈርም አንፈርም ወይም ደግሞ ወደ ህጋዊ ወደሆነ ነገር ላይ መጥቶ ከዛ በዛ ህጋዊ አካሄድ ላይ ፋይሉ ይምጣ ይምጣ የሚለው ነገር በተመለከተ በከፍተኛ ደረጃ ውዝግብ ሲፈጥር የቆየ ነገር ነው። ሶ ይሄ ሰው ኤፒስቴይን የሚባለው ሰው ለረጅም ጊዜ ፋይሉም የሚታወቀው የአሜሪካ ዶናልድ ትራምፕ አስተዳደራቸውም ጭምር ትላንትና ፋይሉን ፈርመውታል ሳይወዱ በግዱ ነው የፈረመው። ምክንያቱም በዚህ ወንጀል ላይ ፕሬዚዳንት ትራምፕን ራሱ ተጠያቂ ሊያደርገው የሚችል ዶክመንት ስለተገኘ፣ ስለዚህ ያ ማለት በጣም ከባድ ነው የሚሆነው። ዲሞክራቶቹ አገኙት ማለት ነው። ሰውየውን በጣም ብዙ ጊዜ ሲለፈልፍ ሲጮምነ የነበረ ሰው በዚህ ነው እያገኙት ያሉት ማለት ነው። ስለዚህ ምንድነው የሆነው? ያው ባጭሩ ግን ይጠቅመናልና እናነሳዋለን፣ ሰብአዊ ጉዳይ ስለሆነ በ2008 አካባቢ ላይ አንዲት ልጅ ትወጣና ከእናቷ ለእናቷ ይህ ምስጢት ትነግራለች። የ14 ዓመት ህጻናት እንደዛ ናቸው ሴቶቹ እና በኤፕስቴይን ባለበት ቦታ ላይ ወይም ያ ቡድኑ ኤፕስቴይን ጄፍሪ ያለበት ቡድን የሀብታሞች አሜሪካ ውስጥ ያሉ ፖለቲካ ተጽዕኖ ፈጣሪዎች፣ ከፍተኛ የሆነ የፖለቲካውን የሚያሽከረክሩ እጅግ እጅግ በጣም ጠቃሚ የሚባሉ አሜሪካውያን ባለሀብቶችና ፖለቲከኞች፣ ሙዚቀኞች፣ ሌሎችም ሰዎች ስም እዛ ውስጥ አለበት እና በዚህ ኢምፓየራቸው ላይ እነሱ በሚውሉበት በዚህ ሰፈር ላይ የ14 ዓመት ህጻናት ልጆች ሴቶችን እያመጡ ይደፍሯቸው ነበረ ማለት ነው። ሶ ይህንን ነገር ለእናቷ ትነግራለች። እናትም ይሄን ጉዳይ ይዛ ወደ ማፍረጥረጥ ስትገባ በብዙ ምናልባትም በብዙ መቶዎች የሚቆጠሩ ሴቶች እየተወሰዱ ይሄ ሴክሹዋል አሶልት ይፈጽምባቸዋል። ከዛ በገንዘብ ያው የደለሏቸው ምን እያሉ ህጻናት ልጆች ናቸው ያንን ነገር ለረጅም ጊዜ ሲጠቀሟቸው ነበረ ማለት ነው። ሶ ይሄን በተመለከተ የፍርድ ሂደት ይቀርባል፣ በዚህ ሰው ላይ የውንጀላ ይቀርብበታል ማለት ነው። ኤፕስቴይን ላይ የተደረጉ የፌዴራል ምርመራዎች በጣም ወሳኝ የሆነ ውጤቶች ካመጡ በኋላ በ2019 11 ዓመታት ያ ነገር ከተነገረ የዛን ጊዜ በ2008 ነገር ከታወቀ በኋላ ሰውዬው ተያዘ፣ ታሰረ። ግን ያው ኔትወርኩ በጣም ከባድ ሰው ስለነበረ ባለስልጣናቱም ባለሀብቶቹም ስለነበሩበት እንደዚህም ዘማ አድርገው ከእስር ቤት አስወጡት ማለት ነው። ከእስር ቤት ከወጣ ከ11 ዓመታት በኋላ በ2019 ዓም እንደገና ፋይሉ ተቀስቅሶ ክሱ እንደገና ተነስቶ በጣም ብዙ ህፃናት፣ ሴቶች ተደፍረዋል። ላይክ እንደ አንዷን ሴት ልጅ አንዱ ይጠቀማትና ከደፈራት በኋላ ክብረ ንጽሕናዋን ከወሰደ በኋላ ቀጥሎ እያንዳንዱ ባለ ሀብት እያንዳንዱ ተጽዕኖ ፈጣሪ እዛ ይጠቀማታል ማለት ነው። እና በዛ እያረጉ ህጻናቶችን በጣም በብዙ ፈጇቸው ማለት ነው ሴቶቹን ስለዚህ ይሄ ጉዳይ ከታወቀ በኋላ ወደ 2019 ይሄ ሰው መልሶ ከታሰረ በኋላ ኢፒስቴን እንግዲህ የሚወጣው መረጃና ዳታ በጣም ከባድ ይሆናል ማለት ነው። ከባድ ስለሆነ በወይኒ ቤት በታሰረበት ፍሎሪዳ ነው የታሰረው። በታሰረበት ቦታ ሆኖ ራሱን እንዲያጠፋ አደረጉት። ስለዚህ በወይኒ ቤት ራሱን ከአልጋ ከምናምን ጋር በተያያዘ አድርጎ ራሱን እንዲሰቅል እና እንዲያጠፋ አደረጉት ማለት ነው። ይህን ያደረጉ ሰዎች መካከል ከጀርባ ያው ከጀርባ የሚወራው አንዱ እነ ትራምፕ ሚዛ ሰዓት ላይ ኦልሞስት ትራምፕ 2019 ስለሆነ ወደ ስልጣን አዙሪት ውስጥ የነበረበት ሰዓት ነው። ስለዚህ ተጽዕኖ አለ፣ ወደ ስልጣኑ፣ ወደ ሌሎች ነገሮች ላይ ሊመጡበት ይችላሉ ተብሎ ስለሚጠበቅ ነገሮች እንደምንም ተደርጎ ሰውየው ራሱ እንዲያጠፋ አደረጉት። ኤፕስቴን እንግዲህ ከዛ በኋላ ፋይል ዲሆኑ በኤፕስቴን ስም የተጠራቀሙ የወንጀል ፋይሎች በአስደናቂ ደረጃ 300 ጊጋባይት ማለት ምን ማለት ነው? ምን ምን ማለት እንደሚቻል። 300 ጂቢ ማለት አንድ በጣም ትልቅ እንኳን ሀርድ ዲስክ 30 ጂቢ ነው ሊሆን የሚችለው ወይ 40 ጂቢ ነው የሚሆነው። የሳሉ አንድ ቴራ የሚያክልም አለ። ነገር ግን 300 ጂቢ የሚያክል የቪዲዮ፣ የጽሁፍ፣ የኢሜሎች፣ የምን የምስክርነት፣ የምን ፋይሎች ተጠራቅመው በአሜሪካ በህግ አካላቱ እጅ ላይ ገብቷል ማለት ነው። ስለዚህ ይሄም በተመለከተ እነዚህ ፋይሎች ውስጥ የፕሬዚዳንት ትራምፕም ፋይል አለበት እዛ ውስጥ እንደተካተተበት ማለት ነው። ይሄንም በተመለከተ ሪፐብሊካኖቹ ማጋ ሙቭመንት የሚባለው ታዋቂ ሙቭመንት ነው፣ አሁን ፕሬዚዳንት ትራምፕን ወደ ስልጣን ያመጣው ንቅናቄ ነው። የዚህ ንቅናቄ አካላት ሁሉ ሳይቀሩ ለሁለት ተሰነጠቁ አሁን ባለበት ሁኔታ ማለት ነው። ለሁለት ተሰንጥቀው ፋይሉ መውጣት አለበት እውነታውን ማወቅ አለብን የሚል ማለት ነው። ሶ ዲሞክራቶቹ ሪፐብሊካኖቹን መቷቸው ማለት ነው። በዚህ ከፈሏቸው ለሁለት። ስለዚህ አሁን ባለበት ትራምፕ ላይ አደገኛ ነገር ሊመጣ የሚችል ዶክመንቶች ውስጥ ብዙ እንዳሉና እነዚህ ፋይሎች ይለቀቁ አይለቀቁ ማለትም በምክር ቤቶች ናቸው። ኦልሞስት የአሜሪካ መንግስት የህግ አውጪ ቅርንጫፍ የሚባሉ ሁለቱም የኮንግረስ ክፍሎች ባለፈው ማክሰኞ ዕለት የአሜሪካ የፍትህ መምሪያ ጨምሮ ማለት ነው በኤፒስቴይን ላይ ከደረገው ምርመራ ጋር የተያያዙ ሁሉንም ፋይሎች እንዲለቀቁ የሚያስገድድ እርምጃ ለማጽደቅ ተስማሙ ማለት ነው። ያን ከተስማሙ በኋላ ረቂቁ ከሴኔት ወደ ፕሬዚዳንቱ ዴስክ መጣ። ሳይወድ በግዱ ትላንትና ፕሬዚዳንት ትራምፕ ይህን ነገር ፈረመ ማለት ነው። ፈረመ፣ በራሱ ላይ ነው የፈረመው። ምክንያቱ ብዙ ፋይሎች አሉት ይሄ ከሆነ እንግዲህ በጣም አደገኛ ነገር ሊመጡ እንደሚችሉ ይታወቃል ማለት ነው። ሶስት መቶ ጊጋባይት በላይ መረጃዎች፣ አካላዊ ማስረጃዎች፣ የዳታዎች በሀርድ ድራይቭም እንደገናም ደግሞ ሀርድ ድራይቭ ማለት ፕሪንት ተደርጎ የተቀመጡ ሁሉ ዶኩመንቶች አሉ። እንደገናም ደግሞ በሌሎች ማከማቻዎችም ጭምር ደግሞ የተጠራቀሙትን ሳይጨምር ሶስት መቶ ጂቢ የኢሜይል የምን ወጥቶላቸው ቁጭ ብሏል ማለት ነው። እና አንዳንድ ፋይሎች እንግዲህ ኤፒስቴይንን ለመመርመር በፌዴራል ደረጃና በፍሎሪዳ ክልል ደረጃ የሚሰሩ አቃቤ ህጎች የተሰበሰበዋል ቁሳቁሶችን ያካትታል። ኢቭን የመጠቀሚያ እቃዎች ሁሉ አሉበት። በቃ ዶክመንቶች በዛዊ ሰውየው በተወረረሳ ሰዓት በተያዘ ሰዓት ከቤቱ ብዙ ነገር ነው የተገኘው። የዛ ሰዓት ላይ እሱ ሁሉ ዶክመንት የሕፃናቶችን ይጠቀሙባቸው አስረው ምናምን የሚጠቀሙባቸው ሰንሰለቶች ምናምን ብዙ ነገር ማለት ነው እና ይሄንን እንግዲህ የፍትህ መምሪያው ከፍተኛ መጠን ያላቸው የተጎጂዎችን ምስሎች፣ ቪዲዮዎች፣ ሌሎች መገወጥ የሕፃናት ጥቃት ላይ መጠቀም ያሉ ቁሳቁሶች እና በጣም ሲነገርም መሳሪያዎች ሁሉ ይሄ ወደ ሴት ልጆች ማህፀን የሚገቡ ነገሮች ሁሉ ተገኝተዋል። በዛ ላይ የሕፃናት ጩኸት የነበረባቸው ድምፆች ሁሉ ይቀዱ ነበር ያው እንጆይ ለማድረግ በሚል ማለት ነው። አጋንንታዊ ተግባር ከዚህ በላይ የለም። እንግዲያ ይሄ የሆነው 2008 ነው። አሁን 2025 ነው። ላይክ 17 ዓመት ያክል ይመስለኛል። ስለዚህ ይሄን ያክል ጊዜ እንግዲህ በዛ ሰዓት ላይ የማይታሰብ ዓለም በዚህ ብልግና ላይ ነበረች ወይ? በ2008 2000 ዓ.ም ማለት እነዚህ ባለሀብቶች በገንዘባቸው የሰከሩ በገንበዘባቸው ያበዱ በህፃናት ላይ የሚደረጉን እነዚህ ነገሮች ዛሬ እነሱ ኢትዮጵያ ላይ ለሚደረገው ነገር ኢትዮጵያን እንዲህ ተደርጓል የሚል ወንጀል ሲወነጅሉ እነዚህ ሰዎች የሚያደርጉት የሚዘገንነው ነገራቸው ግን ወሰን እንደሌለው የሚያሳይ ነገር እንደሆነ እዚህ ላይ እናያለን ማለት ነው። ስለዚህ እነዚህን ፋይሎች ለሕዝብ ይፋ ሳይደረግ እንዲቀመጡ ተደረጉ። ለምን በጣም ብዙ አዋራጅ የሚዋረዱ በጣም ብዙ ባለስልጣናትን ጨምሩ ሀብታሞች፣ ሌሎችም እዚህ ውስጥ አሉ ማለት ነው። ምክንያቱ ደግሞ ኮንግረስ የጸደቀው የቅርብ ጊዜ የፍትህ መምሪያው ተጎጂዎችን የሚለይ መረጃ እንዲደብቅ የሚያስችል ራሱን የቻለ ህግ ስላለው በዛ ደረጃ ላይ እንዳይወጣ ተደርጎ ለምሳሌ በ 21 ዓ ም ከኢፔስቴን ጋር ይቅርታ ሴቶችን ለወሲብ በማሴር ጥፋተኛ የሆነች የብሪቲሽ ሴራ አቀንቃኛለች እና የቀድሞ የሴት ጓደኛው ናት። ጊስላይን ማክስዌል ምትባል እና ከዚህ ሴትዮም የተገኘው በጣም ብዙ ዶክመንት ነው። ጉዳዩ እስከ ብሪታንያ ድረስ ይሄዳል ማለት ነው። ሶ በጣም የሚገርሙ ነገሮች እዚህ ውስጥ ተከናውኖ እናያለን። ስለዚህ በኤፕስቴይን ላይ እነዚህ ፋይሎች ሲከፈቱና ሌሎች ነገሮች ሲሆኑ ቀጥሎ ሊመጣ የሚችለው ነገር በጣም ከባድ እንደሆነ እየተነገረ ይገኛል። ስለዚህ እነዚህን ነገሮች ስናይ የሰው ልጅ ምን ያህል ዓለም ላይ ጨካኝነቱ እንደበዛ በከፍተኛ ደረጃ ነገሮች እንዴት ሰው ልጅ በብዙ መልኩ ማለት ገንዘብ ምን ያህል አጋንንታዊ አምልኮት እንደሆነም እንደገና የሰው ልጅም ምን ያህል በዚህ ደረጃ አእምሮ ህሊናዊ የተሰወረ የታወረበት ደረጃ ላይ እንዳለ የሚያሳዩ ነገሮች እንዳሉበት እናያለን። ስለዚህ የኤፕስቴን ንብረት የሆኑ በሺህ የሚቆጠሩ ሰነዶች በቤቱ የቁጥጥር ኮሚቴ ውስጥ የቤቱን የሚቆጣጠሩ አካላት የያዙት አብዛኛዎቹ ፋይሎች የሚያሳዩት ምናልባትም ፕሬዚዳንት ትራምፕን በአደጋ ውስጥ ሊጥላቸው የሚችል ነገር እንዳለበት እየተነገረ ይገኛል። ዞሮ ዞሮ እኒህን ጉዳዮች ተመልክቶ አሜሪካ በከፍተኛ ውጥረት ውስጥ በ ፓርቲዎቸውም ጭምር በአሜሪካ በሪፐብሊካን ፓርቲው በማጋ ንቅናቄ ሁሉ ለሁለት የከፈለ ነገር እየታየና የተስተዋለ መኖሩን ብቻ፣ ፕሬዚዳንት ትራምፕ በተፈጥሮ ፈራጅነት ያለው ሰው ነው እና በራሱ ላይም እንዲህ አይነት ነገር ተጠምጥሞ እየመጣበት ሲታይ በጣም ነው የሚገርመውና አትፍረዱ ይፈረድባችኋል ይላል ጌታ እና በዚህ ደረጃ ላይ ሰዎች የሚሄዱበትን መንገድ ማስተዋል ወደ ሕሊና ያመጣል በሚል ይህንን አጥር አድርገን እንመልከተው ብዬ ነው። በጣም ቆንጆ። አሁን ደግሞ ወዳለው ሕይወት እናምጣው ካልን ደግሞ በሕይወታችን እያንዳንዱን እያደረግን የምንሄደው ነገር ሀያም አመት ፍ ሰላሳም ሀምሳም አመት መጨረሻ ላይ ጉድጓዳችንን የሚቆፍር ሴራን እየጣሉ መሄድ በጣም ከባድ እንደሆነ ይታወቃል። በተለይ ሶሻል ሚዲያ አሁን እያደረገው ያለው ልቅነት፣ ነገ የሚያስከፍላቸው ዋጋዎች አሉ ማለት ነው። ዛሬ ላይ ሆነን የነገ ማረፊያችንን ማበላሸት ባይቻል፣ ሰዎች በእያንዳንዱ የህይወት መንገዳቸው ደግሞ ዛሬም በመልካም ነገም ደግሞ በመስኪኑነት አሊያም ደግሞ ትላንትና የነበረ የበከተ ወይም ደግሞ መልካም ስብዕና ያልተላበሰ ጉዳይ ነገ የራሳችንን ክስና ጉድጓድ ቆፍሮ መምጣት የሚችል እንደሆነ ያስታውቃል። ምክንያቱም አስራ ሰባት አሁን ደግሞ ሀያ ሀያ ስድስት የመጣ ነው ወደ አስራ ስምንት አመት ማለት ነው። ወደ ኋላ ተመልሰው እንግዲህ ጀርባቸው ተጠንቶ የሚመጣውን ክስ የምንመለከት ይሆናል። ስለዚህ ህይወታችንን መንገዳችን እያጸዳን እንሂድ። የጥሩ ማሳያ ነው።